ይህ በቅዱስ ሚካኤል የባህል ህክምና በሐኪም ሰለሞን አዳሙ የተዘጋጀላችሁ የሚቀርበው ጤናና ጤና ነክ ጉዳይ ነው። የካንሰር በሽታ ምንድን ነው? ካንሰር የሚከሰተው በሴሎች ዲኤንኤ ውስጥ በተደረጉ ለውጦች ወይም ሙቴሽን ሲሆን ይህም ከቁጥጥር ውጭ የሆነ እድገትና ያልተለመዱ ሴሎች እንዲስፋፉ ያደርጋል። እነዚህ ሚውቴሽን በጄኔቲክ፣ አካባቢያዊና የአኗኗር ዘይቤዎች ጥምረት ሊፈጠሩ ይችላሉ። ዋናዎቹ መንስኤዎች ዝርዝር እነሆ የዘረመል ምልክቶች የተወረሱ ሚውቴሽን አንዳንድ ካንሰሮች በቤተሰብ ውስጥ በዘር የሚተላለፍ የጂን ሚውቴሽን ለምሳሌ ቢአርሲ ኤ ዋን ወይም ቢአርሲ ኤ ቱ ለጡት የማህፀን ካንሰር ሊንች ሲንድሮም ለኮለን ካንሰር ለመሳሰሉት መንስኤ ሊሆን ይችላል። ነገር ግን ከአምስት እስከ 10 ፐርሰንት ካንሰሮች በዘር የሚተላለፉ ናቸው። አብዛኛዎቹ የሚከሰቱት በሚውቴሽን ምክንያት ነው። አካባቢና የአኗኗር ዘይቤ ስጋት ምክንያቶች የትምባሆ አጠቃቀም ዋና ምክንያት ሊሆን ይችላል። ማጨስ የሳንባ፣ የጉሮሮ፣ የፊኛ ካንሰርን ያስከትላል። አይደለም። ትምባሆ ማኘክ የአፍ፣ የጣፊያ ካንሰርን ደግሞ ያስከትላል። አመጋገብና ውፍረትም ለካንሰር በሽታ መንስኤ ሊሆኑ እንደሚችሉ ጥናቶች ያረጋግጣሉ። የተሰራ ስጋ ወይም ከኮሌስትሮል ከካንሰር ጋር የተያያዘ ከፍተኛ የአልኮል መጠጥ ጉበት፣ ጡት፣ የምግብ መውረጃን ካንሰርን ያስከትላል። ከመጠን በላይ መወፈር አደጋን ይጨምራል። የጡት፣ የአንጀት፣ የኩላሊት ካንሰርንም ያስከትላል። ኢንፌክሽኖች፣ ኤች ፒቪ የማህፀን በር፣ የጉሮሮ ካንሰር ይባላል። ሂፖታይተስ ቢስ ና ሲ የጉበት ካንሰር፣ ኤች ፓይሮል የጨጓራ ካንሰር፣ ኢቢቪ ከሊምፎማ፣ ከናሶፊሪያኮስ ካንሰር ጋር የተያያዘ ነው። የጨረርና የኬሚካል ተጋላጭነት ዩቪ ጨረሮች የቆዳ ካንሰር፣ ሚላኖማን ይባላል። ኤክስሬይስ ወይም የጨረር ህክምና፣ ሉኪሚያ፣ የታይሮይድ ካንሰርን ያስከትላል። አስቤስቶ መሶቶሎሚያ ይባላል። ቤንዚን ፎርማላዳይድ፣ ሉኪሚያ፣ ሊምፎማያ። የሆርሞንና የመራቢያ ምክንያቶች ለረጅም ጊዜ የኦስትሮጂን መጋለጥ፣ ጡት፣ የማህፀን ካንሰርን ያስከትላል። የወር አበባ ቀደም ብሎ ዘጊቶ ማረጥ የማህፀን ነቀርሳን አደጋን ያስከትላል። የዘፈቀደ የዲኤንኤ ሚውቴሽን በጣም የተለመደ ምክንያት፣ አብዛኛዎቹ ካንሰሮች የሚከሰቱበት የዘፈቀደ ስህተቶች በተለመደው የህዋሳት የህዋስ ክፍፍል ወቅት ከዘር ወይም ከአኗኗር ዘይቤ ጋር ያልተገናኘ ነው። እርጅና የእነዚህ ሚውቴሽን እድልን ይጨምራል። ካንሰር እንዴት ያድጋል? ካንሰር አንዴ ከተፈጠረ በኋላ እድገት እያሳየ የሚሄድ የበሽታ አይነት ነው። የዲኤንኤ ጉዳት ከጂኖች፣ መርዞች፣ ጨረሮች ወይም የዘፈቀደ ስህተቶች ይከሰታል። ሁለተኛ ሙቼሽን ከቁጥጥር ውጭ የሆነ የሕዋሳት እድገትን ያስከትላሉ፣ ሴሎች የማቆሚያ ምልክቶች ችላ ይላሉ። ሶስተኛ የዕጢ ቅርጽ፣ አሳዳጊ ወይም አደገኛ። አራተኛ ካንሰርን ይስፋፋል ሜታ ስታሳዚሳስ ካልታከመ ማለት ነው። ካንሰርን መከላከል ይቻላልን? አዎን። ማጨስና ከመጠን በላይ አልኮልን ያስወግዱ። ጤናማ አመጋገብን፣ ፍራፍሬን፣ አትክልትን፣ ፋይበርን ያዘውትሩ። የአካል ብቃት እንቅስቃሴ አድርጉ እና ጤናማ ክብደትን ይጠብቁ። እንዲሁም ክትባቶች ኤችፒቪ፣ ሄፐታይተስ ቢን ይውሰዱ። የፀሐይ መከላከያ ኤስፒኤፍ፣ የቆዳ መቆፈሪያ አልጋዎችንም ያስወግዱ። መደበኛ ምርመራ ማሞግራሚ፣ ኮሎኖስኮፒና ወዘተንም ያድርጉ። ማንኛውንም ለመድኃኒትነት የሚውሉ እጽዋቶችን እዚህ ቅዱስ ሚካኤል የባህል ህክምና ማዕከል ውስጥ ማግኘት ይችላሉ። እንዲሁም የጣዝማ ማር እኛ ጋር ታገኛላችሁ። በብዛትም እናስረክባለን። ለበለጠ መረጃ ወደ ቅዱስ ሚካኤል የባህል ህክምና መምጣት ሐኪም ሰለሞን አዳሙን ያማክሩ። አድራሻ፣ አዲስ አበባ ቦሌ ሚካኤል ቤተ ክርስቲያን ፊት ለፊት ያለውን ህንፃ፣ ንግድ ባንክ ያለበት ሁለተኛ ፎቅ። ዱባይ መታከም ለምትፈልጉ ውምጲም አካባቢ ቀጠሮ በማስያዝ መምጣት ይችላሉ። ስልክ 0989020202 ወይም 0911 81 07 36 ቅዱስ ሚካኤል የባህል ህክምና